ጫት የሚባል አይቅምም አውቆ እንደዚህ ሰው በእኔ እንዲፈርድ፣ ወይ ደግሞ ሱመያ ለምን ሰይድ እንደዚህ የሆነልሽ ለምንድን ነው ልጆቹን የማታገናኙ እንዲባል ሰው እንዲያዝንለት ነው እንጂ ሰይድ አምስት አይቸግረውም፣ አካውንቱ ጥርግርግ አድርጎ ብር አይሰጥም። አንድ እንደው ይሁኑ ይሁን እንኳን ይሁን እንደው እንደው ይሁን፣ ሰይድ በጭራሽ በጭራሽ ብር አይቸግረውም። አበዳን ማለት ነው ለምን ታውቃላችሁ? በጣም ብዙ የከፈታቸው ነገሮች አሉ። በጣም በስሙ በጣም ብዙ ነገር የከፈተው ነገር አለ፣ እኔ የማላውቀው የደበቀኝ እንኳን ማለት ነው የደበቀኝ ነገር እንኳን። አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንደምን ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ያው እህት ሱማያ እንግዲህ የመንገብታ ላይ ተብሎ ሰይድ መንህዶ ነበር እንዳያችሁት፣ ጎዳና ላይ የጎዳና ታዲያ ዲያሪ ሆንኩ እያለ ነው ነገር ግን እሷ ደሞ አሁን ደግሞ የመን አይደለሁም፣ ሌላ አገር ነኝ። አረ ይከብዳል ሱማያ፣ አረ በጣም ከባድ ነው። ማለት አንድ ሙስሊም ሴት የዚህን ያህል መሆን አለባት ብዬ አላስብም። የሰውን ከይዝሻል። ብትረጋጊ አሪፍ ነው፣ ነው ምለው እንደ እኔ አሪፍ ነው ተረጋጊ ማለት እሱ፣ የዝህን ያህል እየሆነልሽ አንቺም ብለሽ ዋል እንደ ዘንድ ልይ ነው ብለሻል። ነገር ግን እውነቱም ደግሞ ይሄ ነው ማለት፣ እሱ ዋጋ እየከፈለ ነው ለልጆቹና ለሚስቱ፣ አንቺ ግን ደግሞ የልጆ ጨዋታ ትጫዋችበት ስለዚህ አስተው ነው እምልሽ። እስኪ ቀጣውን እንየው ይሻላል። እግሬ ድርስ ጋር ማለቱ ሰይድ፣ ሰርጋለኝ እሁድ ሰርጌ ነው ምን ቀለበቴ ነው ምናምን ሲያሽቃብጥ ቆይተው ተከትሎ ይመጣ ማለት ነው። ግን ችግሩ እኔ የመነኝ ወይስ የመን አይደለሁም የምለውን ምን ያክል እርግጠኛ ነው? እኔ ቪዲዮ አይተክ እርግጠኛ ሳትሆን አትከተለኝ አልኩ ለፈለፍኩኝ። የሚለቀውን ቪዲዮ አይተክ አትምጣ አልኩ ሰውየው። ሰማምን የምን አገባኝ። ግን ለማንኛውም ማለት ነው እንግዲህ ሰይድ ጫቱን ምናምን እየቃመ ነው ተመችቶታል። እየመረቀን ነው ማለት ነው። እኔ ግን በምርቃና ማለት ነው አንዷን ሱመያ እየመሰልክ እዛት እንዳትል ማለት ነው። እንግዲህ ቅሞ የማያውቀው ሰውዬ እኔ አደለም። በእርግጥ እኔ እኔ ጋር ሲሆን ማለት ነው ብንጣላ እንኳን አደለም። ጫት እንደዚህ ጫቱን አሽቶት አያውቅም። ግን ይሄ የማነው የአዩ ውጤት ነው ማለት ነው እንጂ እኔ ውጤት አደለም ማለት ነው እና ምንድነው ምንድነው ምንድነው፣ እኔ እንደነገርኳችሁ ውዶችዬ፣ ስራ ሰራ አለውኝ ብያችሁ ነበረ ማለት ነው። በዚሁ አጋጣሚ አንዳንድ አሽቃባጭ ያዩ እንትኖች አሉ ማለት ነው፣ አዩ ስር ስር የሚሄዱ ማለት ነው፣ ያዩ ጓደኞች ተብዬ ማለት ነው። ወደ ሸቃላና ተዋ ተመለሰቻለች እያወራች ማለት ነው። እኔ ሸቃላ በሆን ራሴን ችዬ ነው። እንደናንተ ስርስር እየሄድኩኝ ብር አለምንም መስራት ትልቅ ነገር ነው። ሰርቶ ማግኘት፣ ሰርቶ ራስን መቻል የመሰለ የለም። እሺ፣ ከኔ እንደውም ከኔ ልትማሩ ይገባል። እኔ ትንሽ ብር ቢያጥረኝ ወደ ሸቃላይነት የተመለስኩ፣ እናንተ ትንሽ ብር ቢያጥራችሁ ከባሎቻችሁ ስር ነው የምትወድቁት። አያችሁ። ልዩ እናት ሱማያዬ፣ እኔ ወላ ጀግንነሽን በጣም አደንቀዋለሁኝ፣ ያለሽን ቆራጥነት፣ በራስሽ መተማመንሽን ነገር ግን ከዚህ ላይ በዛ ነው የምለው። ምክንያቱም የዚህን ያህል ልጆችን ሚስቴን እያለሱ እየተንከራተተ እሽ ብለሽ ህይወትሽን ብታስተካክ አንቺም ይህን ያህል ባትበሳቆይ ልጆችሽን ባታንገላቻቸው አሪፍ ነው ላለሁኝ። በተረፈ ስለናዩ ታያቸው እነሱ ህይወቱን እንዲያልሹ አንቺ አደለሽ የሚያበላሸሹ ያበላሸችው እሷናት። ነገር ግን ደግሞ አንቺም ከዚህ ላይ አስተው አስተዊ የልጆችሽ አባት ነው። ይህን ያህል ባይንገላታ አንቺ ነገሮቹን ብታስተካክልለት አሁን በቀደም የመነኛልሽ ተከትሎ ሄደ። እሱም ይወይ አያስተው እንደው ብቻ ከባድ ነው። በማንኛውም መፍረድ እንዳለብን ለተመልካችም እራሱ ያኔ ክብር ይኖራችሁ ነው ምለው። አጠቃላይ ድራማ ካሆነም ድራማው ይብቃ እዚህ ላይ መቆጫ ይኖረው። ድራማ ካልሆነ ደግሞ እኔ እንጃ። አስተው፣ ሱማያ ልጆች ነገጧት። ይሄ ቪዲዮ ተቀማጭ ነውና ይህንን ቪዲዮ አይተው እንዳይወቅሱሻ አንቺም አስተዋይ ነው የምልሽ። አባታቸው ይህን ያህል ሲንገላታ፣ ግን እኔ በነገራችን ላይ ሚዲያ ላይ ወጣ የሚለው የሚለው እኔ አላምንበትም። ምክንያቱም የሰው ልጅ እኮ የሚበላው ሲያጣ፣ የሚጠጣው ሲያጣ፣ መጠጊያ ያለው ሲሆን ነው ሚዲያ ጎዳና የሚወጣው እንጂ ጎዳና ወጣ የሚለው እኔ አላምንበትም። እንዳልሽው ሊያስፈርድም ሊሆን ይችላል። ግን ደግሞ እውነት ከሆነ ደግሞ ሱማዬ ማየ አስተዋይ ነው የምልሽ። ከዛ ውጭ እና ሀዩን ወሬ አትስሚያቸው፣ ዝም በያቸው። ስላንቺ አይደለም ለሆራ የመጣሁት አሁን ማለት ነው። እና ያው እንደነገርኳችሁ ስራ ገብቻለሁ ማለት ነው። ግን አይገርማችሁም ስራ ገና ከመግባቴ ማለት ነው። እንግዲህ አሁን ያለሁት መዳም ቤት ነኝ። በጣም እኔ እንጃ፣ በጣም ጥሩ መዳም። በቃ እንዴት አድርጌ በቃ እንዴት አድርጌ የሆነች ኬክ የሆነች መዳም ነው ማለት ያጋጠመኝ እና በአጭሩ የመን ውስጥ አርለው ማለት ነው፣ መዳሜ ይዛ እየዞረች ነው። በቃ እኔ ዙረት እንደምወዳቁ አውቆ ነው መሰለኝ፣ የሆነ ሴትዮዋ ዘዋሪ ነገር ናት። እሷም በቃ የምዞርበት የተወልዶ ከተተኝ እና ዱባይና ኡማን ነበርን። አሁን ደግሞ ወይ ኳተር ወይ ምናምን እንሄዳለን እያለች ነው እንግዲህ። አንዴ ዱባይ አንዴ ኳተር አንዴ ኦማን እያለች ማለት ነው። አልተቀመጥኩም፣ እየዞርኩ ነው። ከማጋ ከልጆች ጋር ማናቸውኝም የምዞረው መዳም እንግዲህ ምን ይደረጋል፣ እንግዲህ ቻንስ ነው። እንግዲህ የለየኝ እንደምዞር አቆ ከተተኝ። እንግዲህ እኔ ምን አውቃለሁ። እና ለማንኛውም ማለት ነው ሰይድዬ፣ እንግዲህ የመን ውስጥ አገኛታለሁ ብለህ እንዳትፈልግ እንዳትፈልገኝ እንዳትፈልገኝ ማለት ነው። አረ ሱማ፣ እያረሸህም ነው። አረ ታይ ወላሂ የሀገር ሀገር የሰውን ከይዞ የሰው አሁን እኮ በእሱ ቁጥጥር ውስጥ ነሽ። እና ስለዚህ የሰውን ከይዞ አንድ ህላይ አንድ ህታይ ማለት ነው የጥሩ ነው አይመስለኝም። ስለዚህ አንድ ሀገር አንድ ሀገር ማለት እኔ እንጃ። ስለዚህ ሶብር አድርጌ ነው እምልሽ። ውድ ተመልካቾች ደግሞ ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ አጠነካክሮኝላችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።